የሀበሻ ወንዶች እንግዲህ ባህር ማዶ ተሻግረዋል ማለት ነው ሴቶችን በማስለቀስ የሀበሻ ሴቶች ደግሞ እኛስ ፈርዶብን ነው እናንተ ምን በወጣችሁ የሀበሻ ወንድ ታገባላችሁ የሀበሻ ወንድ ከማገባ ቆሜ ብቀር ይሻላል የሚሉ ብዙ አይነት አስተያየቶች አሉና እንግዲህ በጣም በጣም ያሳዝናል እውነት ለመናገር በዚህ ደረጃ እንግዲህ ውድ ቤተሰብ እነዚህም ባለ ትዳሮች አይታችኋቸው ከሆነ እየውሃ ሚዲያ ላይ ባል ወጥቶ ባለፈው ሚስትን ሲከስ ነበረ። በመጨረሻ ሚስት መታ እንግዲህ መልሷን ሰጥታለች ማለት ነው። በሚያሳዝን ሁኔታ እነዚህ ባለ ትዳሮች እሷ የመናዊ ስትሆን እሱ ደግሞ ኢትዮጵያዊ ነው ማለት ነው። እንግዲህ የሌላ ሀገር ዜጋ አግብቶ እሷ እዚህ ሀገር ማንም የለኝም፣ ከሱ ውጪ ማንም የለኝም፣ ልጆቼና እሱ ብቻ ነው ያሉኝ ትችላለች ማለት ነው። እንግዲህ የሀበሻ ወንዶች በጣም አንዳንዶች አስቸጋሪ ናቸው። ሙሉ በሙሉ ማለት አይቻልም። በጣም ጥሩዎች እንዳሉ ሁሉ በጣም መጥፎቹም አሉ ማለት ነው። ግን በጣም በሚያሳዝን ሁኔታ እቺ ዜጋ የሌላ ሀገር ሰው ናት። ግን በሌላ ከሌላ ሀገር መጥታ ያው እነሱ በጦርነትም በተለያዩ ምክንያት ብዙዎች ኢትዮጵያ ያሉ ግን ከሌላ ሀገር ግን አንድን ሰው አምጥቶ ሀገር ውስጥ አስቀምጦ ማሰቃየት እንዴት ነው የሚያስችላቸው አንዳንድ ሰዎች ማለት ነው። እና በጣም ነው ያሳዘነችኝ። ወላሂ ሀቂቃ መስራት አልችልም አለች፣ ከሰዎች ጋር መገናኘት አልችልም ማለች። ሱቅ ስወጣ እንኳን ይጠረጥረኛል አለች። በቃ ከማንም ሰው ጋር ባወራ ይጠረጥረኛል አለች። በቃ ብቻ ከባድ ነው። በነገራችን ላይ ትዳርን የሚያፈርሰው ምናልባትም ሰባ አምስት በመቶ ጥርጣሬ ነው ማለት ነው። ጥርጣሬና ቅናት ይቀናል ይጠራጠራል ስትል ነበር። እንደውም አንተን አሁን በሌላ ቀመጥቶ ሊሰድብህ ይችላል ሁላ ስትለው ነበር። ምክንያቱም ከሱ ጋር ቁጭ ብላ ስላወራች ከሱ ጋር ቁጭ ብላ ስታወራ ስላያት ማለት ነውና እንደዚህ አይነት ተጠራጣሪ ባሎች በጣም በጣም አስቸጋሪዎች ናቸው። ቅናት፣ ጥርጣሬ ካለ በትዳር ውስጥ መቼም ሰው ሰላም ሆኖ አይኖርም። ያው እንግዲህ ወንድ ልጅ ካልቀናባቸው አንዳንድ ሴቶች በተፈጥሮ ደስ የማይላቸው ሴቶች አሉ። ግን ቅናት ሲባል ያኔ ያልጠና ቅናት፣ ለምሳሌ ሚስቱን ሌላ ሰው እንዲያያያት፣ ሚስቱ እየተገላለጠ ልብስ እንዳትለብስ፣ የሆነ በቃ ስትራ የሚያደርጋት ልብስ እንድትለብስ እንደዛ አይነት ቅናት ቢሆን እኮ ኖርማል ነው ብለን እንይዘዋለን ማለት ነው። ነገር ግን ስትወጣ ስትገባ ወንዶች አይናችሁን ሸፍኑ ወይም ደግሞ አንቺ ከቤት አትውጪ ማለት አይቻልም። ምክንያቱም እኛ የሰው ልጆች ነን። መውጣት መግባት አለብን፣ መስራት አለብን፣ መንቀሳቀስ አለብን። እሱ አልጋ ላይ ቁጭ አድርጎ አይ እንትን አይላትም፣ አይ ካድማትም። ሲጀመር እቺ ሴትዮ ለፍታ ጥራ በላቧን ጣፕ አድርጋ ሰርታ ራሷን የምትለውጥ ሴት ናት ማለት ነው እና በወጣች በገባች ቁጥር መጠራጠር። አንዳንድ ወንዶች በራሳቸው የማይተማመኑ ወንዶች አሉ። በቃ ራሳቸው ንጹህ ስላልሆኑ ሴቶቹም ልክ እንደነሱ የሚሆኑ ይመስላቸዋል። ይህንን ሲል ደግሞ ያው መጥፎ ነገር የሚያደርጉ ሴቶች ይሉ ማለት አይደለም። ነገር ግን አላቀም ያበዙታል ማለት ከመሬት ተነስቶ እንደዚህ አይነት ጥርጣሬ ወላሂ በቃ የሆነ የማውቀት ዳርን ያፈርሳል እና ቅናት መጠራጠር ሲበዛ ተዳርን ያፈርሳል ማለት ነው እና የሀበሻ ሴቶች አልቅሰው ሲያበቁ፣ የሀበሻ ሴቶችን በድለው ሲያበቁ፣ እንግዲህ ያው እንዳልኳቸው ነው። ባህር ማዶ ተሻግረው የሌላ ሀገር ሴቶችን አምጥተው ማስለቀስ ጀምረዋል። በጣም ነው የሚያሳዝነው። ወላሄች ሴትዮ ስታለቅስ በጣም ነው ያሳዘነችኝ። እኔ ማንም የለኝም፣ እኔ ብቻዬን ነኝ። እኔን እሱና ልጆቼ ናቸው ያሉኝ። አሁን እሱ ደግሞ እኔን ይፈልገኛል። ማን ነው ሊጎዳኝ ነው ምናምን ስትል ነበር። እና በጣም ነው ያሳዘነኝ ማለት የልጆቹ እና ጥናት በዚህ ደረጃ እንደዚህ አይነት ሁኔታ ላይ መድረሳቸው ያሳዝናል። ማለት እና አንዳንድ ወንዶች አላህ ልብ ይስጣቸው። ሁሉም ማለት አይቻልም፣ በጣም ጥሩ ወንዶች አሉ። መጥፎች እንዳሉ በጣም ጥሩ ወንዶች አሉ። በሴቶችም የሚበደሉ ወንዶች እንዳሉ እናውቃለን። ነገር ግን በጣም የሚበዛው ደግሞ የወንዶቹ ነው ማለት ነው። አንዳንዴ ምናልባት ሴቶች ወጥተው ሲናገሩ ወንዶች ወጥተው አልተናገሩም ይባላል ማለት ነው። ነገር ግን በጣም ቢበዛ በደሉ ቢበዛ ይወጡ ነበር ይናገሩ ነበር ማለት ነው እና የሴቶቹ በደል በጣም ይበልጣል ብዬ ነው የማስበው። ምክንያቱም በተለይ ሀገራችን ማለት ነው፣ ሀገራችን ሁላችንም እናውቃለን፣ ሴቶች ይበደላሉ፣ ሀቂቃው ማለት ነው።